በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መልካምነቱና በጎነቱን በብዙ አትረፍርፎ የሰጠን እስከዚችም ሰዓት ድረስ ለጠበቀና ለታገሰን ለሰማይ አምላክ ለእግዚአብሔር ክብርና ምስጋና ይሁን። እግዚአብሔር ደግሞ በምድራችንም ስለሰጠው ሰላም ጭንቀታችንን ስላስወገደ ሰይጣን እንዳሰበው እንዳይሳካም ስላደረገ የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እንግዲህ የሰላም አለቃ ሰላማዊ ኢየሱስ ክርስቶስ አሁንም ሰላሙን በምድራችንም በእያንዳንዳችን ላይ ያብዛልን። እግዚአብሔር የተመሰገነ ይሁን በጌታችን በመላይታችን በኢየሱስ ክርስቶስ። ፍጹም ሰላም በያላችሁበት የእግዚአብሔር ወገኖች እንደምን አላችሁ? የአንደኛ ተሰሎንቄ ጥናት የመጨረሻው ምዕራፍ አምስት ላይ ወደ መጨረሻው እየሄድ ነው። ወደ ቁጥር 19 አካባቢ ላይ ጀምረን እናያለን። ባለፈው እስከ ቁጥር 18 ስላየን፣ ቁጥር 19 መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ መልካሙንም ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ የሰላም አምላክ ራሱ ሁለንተናችሁን ይቀድስ መንፈሳችሁም ነፍሳችሁም ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል ይላል። እግዚአብሔር ይመስገን። ያነበብኩት አንደኛ ተሰሎንቄ ምዕራፍ አምስት ከቁጥር 19 እስከ 24 ነው። እንግዲህ ጳውሎስ በተሰሎንቄ መልዕክቱ ላይ በእያንዳንዱ ባለፈው እንዳየነው የጻፈበት ምክንያት አለ፣ ደጋግም እንዳነሳ ነው። በቤሳን አካባቢ የተነሱ ችግሮችን መልስ ለመስጠት ጥያቄዎችን ለመመለስ ነው ያደረገው። እና አሁንም ደግሞ አሁን መንፈስን አታጥፉ ይላል። ከዚህ ጋር ተያይዞ እየመጣ ለእሱ የደረሰለት ስተት የሆነ ነገር አለ። እግዚአብሔር መንፈስ በመጠቀው ነው። እግዚአብሔር መንፈስ በመካከላቸው በሚሰራበት ጊዜ የታየ ስተት እንዳለ እናመለክታለን። ትንቢትን አትናቁ፣ መንፈስን አታጥፉ ሲል የሆነ ነገር ቤተ ክርስቲያኖት ውስጥ ተከስቶ እንደነበረ ማስተዋል ይቻላል። መንፈስን አታጥፉ ሲል አንዱ መንፈስ ቅዱስ በመካከላችሁ ስራውን እንዳይሰራ አታድርጉ፣ አትከልክሉ ማለት ነው። ያው አንዳንዴ ሰዎች ካላቸው መንፈሳዊ መርዳት የተነሳ የእግዚአብሔር መንፈስ ሳይገባቸው ሊቃወሙ ይችላሉ። ምክንያቱም በእኛ አእምሮ በእኛ ሀሳብ ይሄን እግዚአብሔር የመንፈስ ቅዱስ አሰራር ነው ይሄኛው አይደለም ብሎ ለመመዝ ለመወሰን በጣም ጥንቃቄ ያስፈልጋል። እና አንዳንዴ እኛ ያልገባን ግን የእግዚአብሔር አሰራር ከሆነ መጠንቀቅ አለብን። ዝም ብለን በደፈናው እንዳንቃወም። ጌታ ኢየሱስ ክርስቶስ አጋንንትን ሲያወጣ ምን አሉ? በአጋንንት አለቃ አጋንንትን ያወጣል አሉ። በዚህ ጊዜ ነው መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ብሎ ያላቸው። ስለዚህ ያልገባን ነገር ካለ መጠንቀቅ አለብን። በምናየው ነገር ላይ ጠንቃቆች እንሁን ወገኖቼ፣ ቶሎ ካፋችን የፍርድና የስተት ቃል እንዳይወጣ መጠንቀቅ አለብን። ሌላው ደግሞ አብሮ ኃጢአት፣ አለመታዘዝ፣ አለማመን እነኚህ በሚኖሩ ሰዓትም እነዚሁ ደግሞ የእግዚአብሔር መንፈስ መንፈስን ስራ የሚከለክል ወይ መንፈስን ማጥፋት ሊሆን ይችላል። በማቴዎስ ምዕራፍ 13 ከ55 እስከ 58። ማቴዎስ 13 ከ55 እስከ 58። ኢየሱስ ታምራት ባደረገ ጊዜ ምን ነበር ያሉት? እንዴ ወንድሞቹ እናቅ የለም እንዴ እህቶቹ በእኛ ዘንድ አይደሉም እንዴ ይህን ታምራት ከየት አመጣው አሉ ይልና ይሰናከሉበትም ነበር ይላል። ስለዚህ በደፈናው ወንድሞች እህቶች የተባሉት የዮሴፍ ልጆች ደቂቃ ዮሴፍ ናቸው ግን እነሱ እንግዲህ ያሰቡት ምንድን ነው? በስጋ የዮሴፍ ልጅ ነው ብለው አሰቡ። ስለዚህ እናውቀዋለን ኬታ መጣ ይሄን ጥበብ አሉ። ይሄም ለመሰናከያ ምክንያት ሆናቸው። ነቢ በገዛ ሀገሩ አይከበርም ብሎ ያዘነባቸው ነገር እንመለከታለን። እና መንፈስ ቅዱስ ሲጸጋው ሲሰጠን እግዚአብሔር ፍሬው እንዲታይብን ነው የመንፈስ ፍሬ እግዚአብሔር ለእኛ ጸጋውን የሰጠበት ዋና ዓላማ በሕይወታችን በአገልግሎታችን ካልታየ እያጠፋ ነው ነው መጠንቀቅ አለብን። አንዳንዴ የጠፋ ነገር መልሶ ላይነድ ይችላል። ስለዚህ መጠንቀቅ አለብን። ለምን እግዚአብሔር ጸጋውን ይሰጠን? መንፈስ ቅዱስን ሲሞላ የተሰጠው ያ ጸጋ ያ የመንፈስ አሰራር ለግል አይደለም ወይ ለራሱ ክብርም አይደለም። ለእግዚአብሔር ክብር ማህበሩን ለማነጽ ነው። በዚህ ጉዳይ አንደኛ ቆሮንቶስ ምዕራፍ 14ን ማየት ይቻላል። አንደኛ ቆሮንቶስ ምዕራፍ 14 የተሰሎንቄ ክርስቲያኖች አንዱ ስጦታ ከአንዱ ስጦታ ጋር ማበላለጥ፣ አንደኛ ስጦታ ያላቸው ሰው ደግሞ መመካት፣ እንደዚህ ጀምረው ነበር። ግን እግዚአብሔር ጸጋውን ሲሰጥ መንፈሱን ሲልክ ዓላማው ለእግዚአብሔር ክብርና ለማህበሩ ለቤተክርስቲያን መታነጽ ነው። ይሄንን ማወቅ አለብን ስለዚህ በሚገባ ይሄን አውቀን ካልተጠቀምንበት ምን ይሆናል ይወሰድብናል እግዚአብሔርን ማስከብር ካልሆነ ይወሰድብናል ልክ ለጥቅም ሲሞናዊ መንፈስ አለ ሲሞናዊ መንፈስ ለምሳሌ ሲሞን ሲሞን መሰሪ ላሉ አባቶቻችን ጥንቆላው ሲፈርስበት ለሐዋርያት ብር አምጥቶ እኔ እጄን የምጭንበት ሁሉ መንፈስ እንዲሞላ ይህንን ችሎታ ስጡኝ ነው ያላቸው። ለምን ፈለገው? የቀደመ ጥንቆላ አሰራሩን በሌላ ማሊያ መቀጠል ስለፈለገ ነው። ስለዚህ ለራስ ክብር አለምና አንተም ገንዘብም ጥፎ አለው ጴጥሮስ። እና በሚገባ የተሰጠንን ጸጋ ልንጠቀምበት፣ ለእግዚአብሔር ክብር ልናገለግልበት በትህትና ዝቅልንል ሳናዳላ ጥቅምም ክብርም ሳንፈልግበት የእግዚአብሔር እንደነገረን ለእግዚአብሔር ክብር ልንጠቀምበት ይገባናል። ቀጥሎ የሚለው ትንቢትን አትናቁ ይላል። እንግዲህ ትንቢት ምንድን ነው ስንል ትንቢት በሁለት ሀሳብ ሊታይ ይችላል። አንደኛው የእግዚአብሔር ቃል ሲሰበክ እሱ እራሱ ትንቢት ነው። ሁለተኛው ደግሞ ትንቢት ማለት ወደፊት ሊሆን ያለውን ነገር ቀድሞ መናገር ማወቅ ነው። ያው ይህም በእግዚአብሔር አሰራር ነው። ስለዚህ ትንቢትን አሁንም ደግሞ ትንቢትን የመናቅ ነገር አይኖርም። ለምን ትንቢት እንዳይነገር በዚህ ዘመን ነቢያት የሉም፣ የነቢያት አሰራር የለም ምናምን ብሎ ቢከለከል አንቀበልም ቢባል ይሄ መንፈስን ማጥፋት ይሆናል። ሌላው ደግሞ አደገኛው ነገር ከመከልከሉ በተቃራኒው ጽንፍ ደግሞ በቃ ሳይመረመር ዝም ብሎ ትንቢት ነው እየተባለ ቢነገርና መንጋውን የሚያጠፋ ከስጋ ወይም ከሰይጣን የሆነ አሳብ ሊነሳ ይችላል። በቃ መከልከል የለበትም፣ ጌታ እኮ ይናገራል። አንዳንዴ ሰዎች የሚናገሩት ትንቢት መጣልን ብለው የሚናገሩት ነገር እግዚአብሔር ክብር የማያሳይ በእግዚአብሔር ቃል ተመርብሮ የማያልፍ የተለያዩ ችግሮች የሚያስከትል ከሆነ ለምን ሲባሉ፣ የለም እግዚአብሔር ሊናገር ይችላል ይላሉ። የትንቢት አመጣጥ መታወቅ አለበት። ለዚህ ነው ሁሉን ፈትኑ ያለው። ዝም ብላችሁ እንደወረደ አትቀበሉ። መመርመር መብታችሁ ነው። መጽሐፍ ቅዱስ የሚያስጠነቅቀን የእግዚአብሔር መንፈስ አትቃውሙ ይላል እንጂ ከእግዚአብሔር ነው ወይንስ አይደለም ብላችሁ አትፈትኑ አይልም። መጽሐፍ ቅዱስም አንደኛ ዮሐንስ አራት አንድ አንደኛ ዮሐንስ አራት አንድ መንፈስ የሐሰት መንፈስ ወደዚህ ዓለም መጥቷል። ስለዚህ መንፈስ ምን በሉ መርምሩ ይላል። አላማመን መቃወም አይሁን እንጂ እስቲ በእግዚአብሔር ቃል እንፈትሸው እስቲ በእግዚአብሔር ቃል እንየው ማለት ይቻላል። ለዚህ ነው ፈትኑ ያለው። የእግዚአብሔር መንፈስ ተፈትኖ ያለፈ ነው። የእግዚአብሔር የአምላካችን ስም የተባረከ ይሆን። በምንም መንገድ አይጋጭም። ከዘፍጥረት የሙሴ ጸሐፊነት እስከ ዮሐንስ ራእይ ባለው ረጅም የሺ ዘመናት ውስጥ የእግዚአብሔር ቃል ተፈትኖ ያለፈ ነው። በዚህ አንደኛ ቆርንቶስ 14 29 ከ30 አንደኛ ቆርንቶስ 14 29 ከ30 ብንመለከት ነቢያት ከሆኑ አንድ ወይም ሁለት ሆነው ሁለት ወይም ሶስት ሆነው ይናገሩ፣ ሌሎችም ይለዩቸው ይላል። ይለያቸው ማለት ምን ነው? የሚናገሩት ትንቢት ከእግዚአብሔር ነው አይደለም ብለው ምን ይበሉ ይመርምሩ፣ ይፈትሹ ማለት ነው። ስለዚህ ይሄንን ማየት መፈተሽ ይቻላል። ዘዳግም 13 ከ1 እስከ 5 በብሉይ ኪዳንም የእግዚአብሔር ቃል ነግሮናል። ዘዳግም 13 ከ1 እስከ 5 መፈተኛችን ምንድን ነው ብንል መፈተኛው መሰረታዊ መመዘኛው ከፍ ዝቅ የሌለው ብቸኛ መመርመሪያችን የእግዚአብሔር ቃል ወይም መጽሐፍ ቅዱስ ነው። የምንፈትሸው በሱ ነው። በመጽሐፍ ቅዱስ ውስጥ እውነት ውስጥ ካለፈ ያ የእግዚአብሔር ከእግዚአብሔር የመጣ ትንቢት ነው። በእግዚአብሔር ሐሳብ ውስጥ ካላለፈ ደግሞ ከስጋ አሊያም ከሴጣን ነው። በእርግጥ ራሱ ከመንፈስ ቅዱስ ስጦታዎች አንዱ መናፍስትን የመለየት ስጦታ ነው። ስለዚህ የመለየት ጥበብ አዎ፣ ይሄን ይሰጣል እግዚአብሔር። ስለዚህ መልክቶች፣ ትንቢቶች የትኛው ማለት መንፈሳዊ ነገር ከእግዚአብሔር ቃል ጋር በምንም ሁኔታ በምንም ሁኔታ በምንም ሁኔታ ደጋግሜ እና በትንሽ ምን ይለ በምንም ሁኔታ መጋጨት የለበት አብዛኛ እውነት የሚባል ሀሳብ የለም። ስለዚህ መጋጨት የለበትም። አንደኛው ሁለተኛ ደግሞ ቤተ ክርስቲያንን ማኅበረ ምእመናኑን የሚጠቅም አንድነትን የሚያጸና መሆን አለበት። አንድነትን የማያመጣ የቤተክርስቲያን ህብረት የሚበጠብጥ ትንቢት ከሆነ ግን ከእግዚአብሔር አይደለም። ዮሐንስ 7 17ን ማየት ይቻላል። ቀጥሎ መልካሙን ያዙ ይላል። መልካሙ ስለዚህ ትፈትናላችሁ፣ ተመረምራላችሁ፣ መልካሙን መያዝ ነው። የእግዚአብሔር ቃል በእግዚአብሔር ቃል ተፈትሾ ያለፈውን እውነተኛ አሁን የመንፈስ ቅዱስ አሰራር ምን በሉ ስሙ፣ ያዙ፣ ታዘዙ፣ ፈጽሙት ማለት ነው። ብዙ ጊዜ በትንቢት ወይ በመንፈስ ቅዱስ አሰራር ውስጥ ሁለት አይነት ግሩፖች ወይ ደግሞ ክፍ ቡድኖች ይኖራሉ አንደኞቹ በቃ እንዲህና እንዲህ እንደዚያ በሚል ሕግና ስርዓት ደንግገው በቃ እንዲህ ከሆን እንዲህ ነው ብለው በሚሉበት ሰዓት የመንፈስ ቅዱስን አሰራር ይገድቡትና መንፈስን ያጠፉታል። ሌሎቹ ደግሞ ሁሉ ነገር እንደው እንዳሻው በቃ መንፈስ ቅዱስ ነው መንፈስ ነው መንፈስ ነው ይሉና እሱም ደግሞ ሌላ ትልቅ ጥፋት ያስከትላል። ስለዚህ ማዕከላዊ መሆን ያስፈልጋል ማለት ነው። ቀጥሎ ሲናገር ከማናቸውም አይነት ክፉ ነገር ራቁ። ከክፉ ነገር ሽሹ። ከክፉ ነገር የማይሸሽ ሰው በዛ ውጥመድ ውስጥ ይወድቃል። አንደኛ ጴጥሮስ 3 ከ10 እስከ 13፣ አንደኛ ጴጥሮስ 3 ከ10 እስከ 13። መልካምን ዘመን በጎውን ዘመን ማየት የሚፈልግ ሰው አንደበቱን ከክፉ ይከልክል፣ ከክፋት ይራቅ ይላል። እግዚአብሔር ጸሎቱን ለእነዚህ አይነት ሰዎች ጆሮቹ ለጸሎታቸው የእግዚአብሔር ጆሮች ለእነዚህ አይነት ጸሎቶች ማለት ከክፋት ለራቁ አንድ በታችን ከክፋት ለከለከሉ ሰዎች ጸሎት የእግዚአብሔር ጆሮች የተከፈቱ ናቸው ይላል። ስለዚህ ከማናቸውም ክፉ አይነት ለምን ያምልኮት ዋናው ነው ጸሎት፣ ምስጋና፣ ቃሉ ማንበብ፣ የጸጋ ስጦታዎች እነኝ እነኝ ሁሉ ምንድናቸው ግባቸው ብንል ትልቁ ግብ አንድና አንድ ነው። ክርስቶስን መምሰል የክርስቶስ መልክ በእኛ ላይ እንዲታይ ብቻ ነው። ስለዚህ በእኛ ህይወትና በአገልግሎታችን ውስጥ በትንቢት ልንናገር እንችላለን። የተለያየ ጸጋ አለ ልንል እንችላለን። ነገር ግን ክርስቶስን የሚመስል ማንነት እኛ ላይ ካልታየ ክርስቲያኖች አይደለንም ማለት ነው። እዚህ ማቴዎስ 7 ከ21 እስከ 23 ማቴዎስ 7 ከ21 እስከ 23 ያው ጌታ ጌታው የሚለኝ ሁሉ ያለበት ጌታ ትንቢት ተናገርን፣ አጋንንት አወጣን፣ በስም እንዲያደርግን ትሉኛላችሁ እኔ ግን ከቶ ያኔም አላወቅኳችሁም ይላል። ሕይወት ስለሌለ ሕይወታቸው ቱም ትንቢት ይናገራሉ፣ አጋንንት ያወጣሉ፣ ግን ሕይወታቸው ክርስቶስን አይመስልም። ስለዚህ አላውቅ ያኔም አላቃቸውም የሚለው ስለ ስሙ ክብር ጌታ ይሰራል፣ ግን ሕይወታችን ክብሩን የሚገልጽ ካልሆነ አደገኛ ነው። ከዛ ሲጠቀለው ይላል የሰላምም አምላክ ሰይጣን ሁለን ራሱ ሁለንተናችሁን ይቀድስ ይላል አሁን ሁለንተና ለምን ከክፉ ነገር ስንርቅ የእግዚአብሔር መንፈስ አሰራር ሳንቃወም ስንቀር መንፈስ ቅዱስ በመካከላችን እንዲሰራ ስንፈቅድለት ህይወታችን የተስተካከለ ሲሆን ከክፋት ስንርቅ እግዚአብሔር ለራሱ ክብር ይለየናል ያው ይቀድስ ሲል መቀደስ ማለት መለየት ማለት ነው ሁለንተና ሲል ደግሞ ሁለንተና መንፈስም ነፍስም ስጋንም ነው። ለዚህ ነው ጳውሎስ ቢናገር ሁለተኛ ቆሮንቶስ 7 አንድ ሁለተኛ ቆሮንቶስ 7 በእግዚአብሔር ፍርሃት ቅዱስናን ቅዱስናን ፍጹም እያደረግን ስጋና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። ስለዚህ በእግዚአብሔር ፍርሃት ቅዱስናን ፍጹም መለየት ለእግዚአብሔር እያፈጸምን ይላል። ስለዚህ ያው ምንድን ነው ቅድስናን ፍጹም እያደረግን ስንል፣ እኛ ለመቀደስ የምንጥረው ነገር አይደለም። መጀመሪያ መቀደሳችን በክርስቶስ ደም የተረጋገጠ ስለሆነ በክርስቶስ ስናምን፣ መስቀል ላይ በተከፈለ ዋጋ ስናምን፣ በደሙ የኃጢአት ስርየት እንዳገኘን ስናምን፣ በቃ ተቀድሰናል። ያንን ቅድስና መጠበቅ ማለት ነው። ያንን ቅድስና መጠበቅ ማለት ነው። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል ይለናል። የጠራን ጌታ የታመነ ነው፣ ያደርገዋል፣ ቃል የገባውን ያደርገዋል። መጽሐፍ ቅዱስ በእናንተ መልካም ስራን የጀመረው እስከ ክርስቶስ መምጣት ድረስ እንዲፈጽመው ይሄን እናውቃለሁ ይላል ጳውሎስ፣ ፊልጵስዩስ 1፡6 ፊልጵስዩስ 1፡6። እንደገና ፊልጵስዩስ 2፡13ን ብንመለከት ፊልጵስዩስ 2፡13 ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። ከቁጥር 25 እስከ 28 ላንብብ። ስለኛ ጸልዩ። ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሳጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አመላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ አሜን። ይላል የመልእክቱ መደምደሚያ። ስለኛ ጸልዩ። አዎ ጳውሎስም ይጸልያል። አንዳቸው ስለ አንዳቸው የመጸለይ ሕይወት አለ። ጳውሎስም ብርቱ ነኝ እኔ አገልጋይ ነኝ ምዕመናን ጸሎት አያስፈልገኝም አይልም። እርስ በርሳችን በጸሎት መተሳሰብ፣ መተጋገዝ አለብን። የአካል ብልቶች መደጋገፍ ይጠበቅባቸዋልና አንዳችን ስለ አንዳችን የጻድቅ ሰው ጸሎት በኃይሏ እጅግ ብዙት አድርጋለች እርስ በርሳችን አንዱ በጸሎት ይተሳሰባል። የምለው ያዕቆብ አምስት አስራ ስድስት ላይ ያዕቆብ አምስት አስራ ስድስት ላይ ስለዚህ የእርስ በርስ መተሳሰብ ጸሎት ሲኖር ማስበው ወንድምን እህትን ስናስበው ያ ሰው ከልባችን አይጠፋም። መንፈሳዊ አንድነቱ የጠነከረ ይሆናል። ማህበርም፣ ቤተ ክርስቲያንም፣ ህብረትም ለአገልጋዮች ሲጸልይ ተጠቃሚ እሱ ነው። ለሚያገለግሉ ሰዎች መጸለይ ያለብን ለሰዎቹ ብለን አይደለም፣ ለእኛም ብለን ነው። ከክፉ እንዲጠበቁ የእግዚአብሔር ጸጋ እንዲበዛላቸው። ያ ሲሆን ደግሞ እኛ በዙ እንባረካለን። ሌላው ሰላምታ ነው። የተቀደሰ አሳሳም ይለዋል። እንግዲህ ምናልባት በዚያ ዘመን የነበረው የሰላምታ አሰጣጥ ወይም መንፈሳዊ አሳሳሙ ተገቢ ያልነበረ ይመስላል። ወይም በዓለም ያለው አግባብ ያልሆነው የሰላምታ አሰጣጥ ወደ ቤተሳን የገባ ሊመስል ይችላል። ይህን አይሆናል፣ አይቶ ይሆናል ጳውሎስ ሰምቶ ይሆናል የተናገረው በፍቅር አሳሳም እርስ በርሳችሁ ሰላምታ ተሰጣጡ ይላል። አንደኛ ጴጥሮስ አምስት አስራ አራት ላይ አንደኛ ጴጥሮስ አምስት አስራ አራት ላይ እርስ በርስ እና የተቀደሰ አሳሳም አለ። ክርስቲያኖች እርስ በርስ ሰላም ስንባባል በመንፈሳዊ ሰላምታ እርስ በርስ ሰላም ስንባባል በዓለም ካለው የሰላምታ አስጣት የተለየ ነው። ክርስቲያናዊ የሆነ ንጹህ የሆነ የስጋ ፈቃድ ፍላጎት የሌለበት ወይም ደግሞ ለስጋ ፈቃድ ፍላጎት የማነሳሳ ከዓለሙ የተለየ ነው ክርስቲያናዊ የሰላምታ አስጣት። የተለዩ ለዚህ ነው የተቀደሰ ያለው። የተቀደሰ ከተባለ ያልተቀደሰ የሰላምታ ሁኔታ አለ ማለት ነው። ስለዚህ ዓለም ውስጥ ያለውን የሰላምታ አሰጣጥ ክርስቲያኖች እንዳይክት መጠንቀቅ አለብን በሰላምታችን ውስጥ በተለይ በተቃራኒ ጾታዎች፣ ወንዶችና ሴቶች መካከል ሰላምታው የተቀደሰ ሲል አለው ገደብ የሚነግረን ነገር አለው መጠንቀቅ አለብን ብዙ ጊዜ በክርስቲያኖች መካከል ሰላምታችን በተለይ ተቃራኒ ጾታዎች ላይ ሲሆን፣ እንዴት ነው ሰላምታ የምንባባሉ? ትክክለኛው የተቀደሰ ሰላምታ የትኛው ነው? ነገር ግን ሌላ ነገር የሚያሳይ ወደ ሌላ ነገር የሚያመለክት የማያምኑትም ተመልክተው እንዴ ይላሉ። እነሱ የሚያውቁትን ሰላምታ አይነት በዓለም ያለውን፣ ክርስቲያኖች ሰላም ሲባባሉ በዛ ያለው በዓለም ያለው የአይነት ሰላምታ ትርጉሙ ምን እንደሆነ ይታወቃል። የእግዚአብሔርን ስም ያስነቅፋል። ምናልባት ክርስቲያኖቹ ምንም ነገር ላይኖራቸው ይችላል። ከዚህም አንጻር ሁለተኛ ራስን ለፈተና ይዳርጋል። ስለዚህ የተቀደሰ ሰላምታ አለ። ከዛ ይሄ መልእክት ከደረሳችሁ በኋላ በወንድሞች መካከልም እንዲነበብ በጌታ አምላችኋለሁ ይላል። ምክንያቱም መልእክቱ በእጅ የደረሰው ለቤተ ክርስቲያኒቱ መሪዎች ወይም ሽማግሌዎች የነበረ ይመስላል። ስለዚህ እነሱ የቤተ ክርስቲያኒቷ ሽማግሌዎች ካነበቡት በኋላ መላው ጉባኤ እንዲያቀው ሊያስነብቡ እንደሚገባ አጠንክሮ ይነግራቸዋል። አምላችኋለሁ አስምላችኋለሁ ይላል። ለምን መልእክቱ ጉባኤው ሊሰማው ይገባል? ለምን የጉባኤው የቤተ ክርስቲያኒቷ መሰረታዊ ችግርና ጉድለት ስለሆነ የሚያስተምር፣ የሚመክር፣ የሚገጽም ስለሆነ ሁሉም ሰው ሊሰማው ይገባል። ያኔ ሽማግሌዎቹም እኮ ማገልጋዮቹ ሲናገሩ በዚያ ጉዳይ ላይ የለም ይላል ቤተክርስቲያን ያሉ አዎ፣ እንደ ጳውሎስም እኮ በመልእክቱ የላከውን እኮ ነው እነኚህ ሰዎች የሚነግሩን ብለው ነገ ተነገ ወዲያ መሪዎችና የቤተክርስቲያን ሽማግሌዎች የሚናገሩትን ማህበሩ ቤተክርስቲያኖቷ ሊቀበሉት ይችላሉ። ስለዚህ መነበብ አለበት። የመጨረሻው የጌታችን የኢየሱስ ጸጋ ከእናንተ ጋር ይሁን፣ ይላል ያው ጳውሎስ። ሁሌም በሰላምታ ይጀምራል፣ በሰላምታ ያጠቃልላል። በሰላምታ ይጀምራል፣ ከነማን ጋር እንደሚያገልግል ይናገራል። ከዛም ደግሞ ከእሱ ጋር የሚያገልግሉ ሰዎች ይናገርና በሰላምታ በበረከት በቡራኬ ይዘጋዋል። ስለዚህ ከዚህ ምን እንማራለን? እንደ ክርስቲያን እንደ ክርስቲያን አንድ ክርስቲያን ጉባኤውን ወገኖቹን ጉባኤውን ወገኖቿን መባረክ፣ የመባረክ ሕይወት እግዚአብሔር ይባርክ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ማለት፣ ልክ ወደ ሰው ቤት ስንገባ ሰላም ለዚህ ቤት ይሁን ብለን እንደምንባርክ እርስ በርስ መባረክ። እግዚአብሔር ይባርክ፣ የእግዚአብሔር ጸጋ ከአንተ ጋር ይሁን፣ የእግዚአብሔር ጸጋ ከአንቺ ጋር ይሁን፣ እግዚአብሔር ይጠብቅሽ፣ ፊቱን ያብራልሽ፣ ይራራልሽ። ከአፋችን ለምን ባርኩ፣ ለበረከት ተጠርታችኋል ነው የሚለው መራገም አይደለም ለበደሉን እንኳን ለጎዱን እንኳን መባረክ ነው ምክንያቱም የሚረግሟችሁን መርቁ ለሚያሳዷችሁ ጸልዩ ነው የሚለው ስለዚህ ክርስቲያን ይህ እግዚአብሔር ሆይ ፍረድ ተመልከት አሳየኝ አንተማ እንዴት በዙፋን አለ እንዴ ሲገፋ እንደዚህና እንደዚህ አይደለም የበረከት ቃል ካፋችን እግዚአብሔር ይባርክ በሉት የጎዳችሁን የጎዳችሁን እግዚአብሔር ይባርክ እግዚአብሔር ይባርክሽ፣ በሉ እንባርክ። እግዚአብሔር የሚደሰተው በዚህ ነውና፣ ጳውሎስ የጌታ ኢየሱስ ጸጋ ከእናንተ ጋር ይሁን ሲላቸው፣ የእግዚአብሔር ጸጋ ከእኛ ጋር ከመሆን የበለጠ በረከት ምን አለ? የእግዚአብሔር ጸጋ ከአንተ ጋር ይሁን የእግዚአብሔር ጸጋ ከአንቺ ጋር ይሁን ተብሎ ከመባረክ የበለጠ ወገኖቼ ምን አይነት ደስታ አለ? ትልቁ ደስታ ይሄ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እግዚአብሔር በነገር ሁሉ ስሙ የተባረከ ይሁን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። እንግዲያ የተሰሎንቄ ጥናት አምስቱን ምዕራፍ ጨረስን። እግዚአብሔር እረድቶናል እናንተንም እኔንም እግዚአብሔር ክብሩንስ ሲውሰድ፣ በተሰጠን መክሊት በተሰጠን ነገር ምን ያህል ተጠቅመንበታል? እኛና እግዚአብሔር የምናውቀው ነው። እንግዲህ በቤተ ክርስቲያን በቅዳሴ ጊዜ ወንጌል ሲነበብ ካህኑ የሚሉት አለ። የሰጠኝን ሰጥቻቸዋለሁ ይላለሁ። የተቀበልኩትን አቀብያቸዋለሁ ይላለሁ። ስለዚህ እግዚአብሔር የሰጠኝን በእሱ ጸጋ ለስሙ ክብር ለማካፈል ሞክር። ያለው የሰጠኝን ያክል እግዚአብሔር ክብሩን ይውሰድ። እንዴት ነው የምንኖርበት? እግዚአብሔር እና እኛ እናውቃለን። የእግዚአብሔር ጸጋ ይብዛልን። እንግዲህ ሙሉን መልዕክቱን አዳምጣችሁ እግዚአብሔር በረከት ተቀብላችሁበት ከሆነ አጠቃለናል። ልክ ጳውሎስ እንደባረከ ያስተማራችሁን እግዚአብሔርን መባረክ ያገለገላችሁንም እግዚአብሔር ባሪያ መባረክ፣ ልክ ጳውሎስ ደግሞ ጸልዩልኝ እንዳለ ያገለገላችሁንም የእግዚአብሔር ባሪያ ከመባረክ ጋር በጸሎት ማሰብ የሚገባ ነው ብዬን ላለው እንግዲህ፣ መንፈስ ቅዱስ እንዳቀበለን በሌላ የመጽሐፍ ቅዱስ ጥናት እንገናኛለን።